መቀል ሰለቸኛ፣ ከዚህ በላይ እንድታስጨንቁኝ አልፈልግም። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንቲ ላይ አስቀምጡልኝ። እንግዲህ ዛሬ እሩታ ወደ ቤት መጥታ ነበረ። የመጣችሁም ደግሞ እንደ እንደምታስቡት ታርቃ አብራ ለመኖር ሳይሆን ያው በባለፈው ስትሄድ ድንገት ስለሄደች እና ልብስ ስለሚያስፈልጋት ተጨማሪ ልብሶችን ልትወስድ እንደመጣች ተናግራለች። እንግዲህ ኤፍሬም ነበረ፣ አቤልም ነበረ፣ እንደዚህም ደግሞ አብርሽም ነበረ ደጋግሞ ስለምኗስ ነበረ። እሷ ግን ይሄ ህይወት እንደበቃት ና ድጋሚ እድል መስጠት እንደማትፈልግ ስትናገር ነበረ ማለት ነው። እውነት መናገር ይሰለቻል አደለ? ማለት ሴት ልጅ በነገራችን ላይ ተሎ አትወስንም ማለት ወንዶች ልነግራቸው የምፈልገው ነገር ምን መሰላችሁ? ሴት ልጅ ሶስት፣ የአራቴ አምስቴ፣ ስድስቴ ስትነግርህ አመሏ ነው፣ ጭቅጭቅ ነው እያላቸው ቁጭት ሉና ማለት ነው። ልክ ወደ ውሳኔ ስትገባ ግራ ይገባቸዋል፣ ማጣፊያው ችግራቸዋል ማለት ነው። እውነቴን ነው የምላችሁ። እና ሴት ልጅ እንዲሁ እንዲህ አይደለችም። ዝም ብላ ብድግ ብላ ትሄድም፣ ብድግ ብላ ትመለስም። ከመሄዷ በፊት በጣም ታስባለች ማለት ሊገጥማት የሚችለውም በመጥፎም በደግም በምንም በምንም ቁጭ ብላ ታስብበታለች። ይሄ እንደሚገጥማት ኮ ታውቃለች አደለ? ከቤቷ ወጥታ የት መሄድ እንዳለባት አስባ ምን ብላ ወጥታ ውርዳ ነው አደለ? ከዚህ ካለ ሕይወቷ ከዛኛው ጋር ነጻ ጽራ በቃ ይሄ ይሻላል ብላ የምትወስነው ስለዚህ ሴት ልጅ ደጋግማ ስትናገር እንደ ቀልድ ወይም ደግሞ በቃ እንደ ኖርማል ነገር ባትወስዱ ታሪፍ ነው ማለት ነው እና አብርሽማ ሁን ያ ነገር አለመስማቱ ነው እንጂ ሁሌ እሷ ትናገራለች። ሁሌ ትናገር ነበረ። ምንድነው ተስተካከል ትለው ነበረ፣ ደጋግማ ትነግረው ነበረ። እሱ ግን እሷን ከመስማት ይልቅ ራሱ የፈልገውን ነገር በራሱ ማድረግ ነበረ የሚፈልገው ማለት ነው። ይሄ ነገር ደስ አላለኝ ስትለው፣ ይሄ ነገር አብረን እናድርገው ስትለው፣ ምናምን ነገር፣ ምንም ነገር ውስጥ አያማክራትም ነበር ማለት ነው። ምንም አይነት የሚወስነው ነገር ውስጥ እሷን አያስገባትም ነበር። ና እሱ ነገር ደግሞ እሷን እያስቆጣት እያስቀየማት መጥቷል ማለት ነው። ና እሄድ አለው አፋውታ እንኳን እሄድ አሁን ብዙ ሰው መሄድ ሲፈልግ ብድግ ብሎ ነዋል የሚሄደው። እሷ ግን አፋውታ ልክ እንዳልሰራ በጣም ስት ነግረው ነበረ። ያኔ ግን አልባ ነንም በቃ ኖርማል ምናም ብሎ ነው ያሰበው። ዛሬ ግን ቁርጣ ስትወጣ በቃ ይቅርታ ያለፈ ነገር ነው፣ ምናምን ነገር እያለች ማነው እያለ በጣም ሲለምናት ነበር ማለት ነው። እና እሷ ደግሞ የበቃት ትመስላለች። ምክንያቱም ስትለው የነበረው ምንድን ነው፣ ሰልችቶኛል፣ ደክሞኛል፣ ማረፍ እፈልጋለሁ፣ ከምንም አይነት ጭቅጭቅ ወጥቼ በቃ ራሴ እንትሪት ማድረግ እፈልጋለሁ ምናምን ስትለው ነበር። ና ማረፍ ከፈለግሽ ከብተሽታኛ ምናምን ሲለት ነበረ እንቀልፍ፣ እረፍት የፈለገችው እዚህ ጋር መታ ቁጭ የምትለውን አይደለም። በቃ ሰላማዊ ኑሮ የለም፣ ምንም ጭቅጭቅ የሌለበት ንግግር የሌለበት በቃ ዝም ያለ ኑሮ። በተለይ ደግሞ ተቃለት ሰሆን ነብሰ ጡር ናት። በቃ ያነጭ ያነጫል። በራሱ ወቅቱ ያለችበት ነገር እና እሱ እሱ ተጨምሮ በዛ ላይ ደግሞ የምታየው ነገር በጣም እያናደዳ ስለሆነ እኔ በእሩታ አልፈርድም ማለት ነው ምክንያቱም ትክክለኛ ውሳኔ እየወሰነችው እኔ ብሆን ለወስነው የምችለውን ነገር ማለት ነው። ምክንያቱም ትዳር ቃቃ ጨዋታ አይደለም። ትዳር የአንድ ሰው ብቻ አይደለም። በቃ እስከተጋባችሁ ድረስ እስከተጣመራችሁ ድረስ እሷ ማድረግ የፈለገችውን ለእሱ ማማከር፣ እሱ የፈለገውን ነገር ደግሞ እሷን በማማከር መወሰን ሲገባው፣ እሱ ግን በቃ ማድረግ የፈልገውን በሙሉ በቃ እኔ በቃ አለለ ምንም አይነት ድርሻ አይሰጣትም። እና እሱ ነገር ደግሞ እንደሚስት ያናድዳል ማለት ነው። ምክንያቱም እሷን ማማከር አለበት። አንዳንዴ ተው የምትለውን ነገር እሺ ብሎ መቶ አለበት፣ እሷንም ደስ እንዲላት ማለት ነው። እና ይሄን ይሄን ስላላደረገ እና በጣም ስለተደጋገመ ነው እንግዲህ ለመሄድ ላለመመለስ የወሰነችው ማለት ነው። ከዚህ በፊት ደግሞ ስዝ እንዳላችሁ ማለት ነው። ልጄ ነው ልጄ አብሬ ከልጄ ጋር ነው የምመለሰው ብላለች። ያ ማለት ከወልች ልጅ እንግዲህ ዛሬ አንድ ወር ምናምን ቢሆናቸው ነው ከዚህ በኋላ ስምንት ወር ምናምን በኋላ ማለት ነው ከነ ልጄ ነው የምመለሰው ብላለች እና እንግዲህ ዛሬም ያለችው እንደዛ ነው። የዛሬውም አንደውም በሚቀጥለው ራሱ የምትመለሱላ አይመስልም ካነጋገሯ እና እንደ ሰለቻት ነው ደጋግማ አስተናገሪ የነበረው ግን እንደ ሰለቻት በቃ መልሰህ መልሰህ እዛው ነው ምናምን ነገር ከዛ፣ እሱ ራሱ ምን ሲለት ነበረ፣ ሰው እኮ ያጠፋል፣ ባለትዳር እኮ ነን፣ ሰው እኮ በህይወት ብዙ ነገር ያጋጥመዋል፣ ምናምን ሲላስ ነበርና፣ አዎ ሰው ይሳሳታል። ግን አንዴ ሁለቴ ሰው ይሳሳታል፣ እንዴት አመት ሙሉ እንዴት አመት ሙሉ ሰው ይሳሳታል አለች። በነገራችን ላይ እውነት ሲበዛ ማረም ያስጠላል። በነገራችን ላይ ማለት አንዳንድ ሰው በንግግር የሚያምን ከሆነ ቁጭ አርጋችሁ ትነግታላችሁ ማለት ይሄ ይሄ ነገር እኔን አያስደስተኝም አስደስተኝም፣ እንዲህ እንዲህ ብታደርግ ጥሩ ነው ምናምን ብላችሁት፣ በጸባይ ነግራችሁት እሺ ይላል፣ ተግባር ዜሮ። እሺ ይላል፣ ተግባር ዜሮ ሆነ። በጣም ከባድ ነው ማለት የሆነ ህይወታችሁ አሰልቺ ይሆናል። በጣም ያስጠላቸዋል ማለት ነው። ስለዚህ ከዚህ ነገር ሌሎቻችሁ ትመራላችሁ ብዬ የማስበው ነገር ምንድነው፣ ትዳር ትዳር ነው። ሌላው ቅድሚያ የሚሰጠው ነገር የለም ከትዳር ውጭ ማለት ነው። ገብታችኋል አይደል? ቤታችሁ ቤታቸው ሰላም ከሆነ ወጥታችሁ ራሱ ሰላም ነገር ሰላም ውላችሁ ትመለሳላችሁ። ግን ቤታችሁ ውስጥ ሰላም ከሌለ የትን ቦታ ብትሄዱ ደስተኛ አትሆኑም። ምክንያቱም ከቤት ስትወጡ እናንተ ተጣልታችሁ ተነቋቁራችሁ ከሆነ የምትወጡት ደስ አይልም ማለት ነው እና በተለይ ወንዶች ብዙ ጊዜ ችግራችሁን ሳይ ችግራችሁ ምንድን ነው ስትመከሩ ጀመረሽ ጭቅጭቅ ምናምን ነገር ነው የምትሉት ማለት ነው። ከማመን ይልቅ በቃ አዎ አጥፍቻለሁ፣ ተሳስቻለሁ ከማለት ይልቅ አንድ ትነግሩት ያላችሁ አላስተካከለም፣ ሁለተኛም ስትነግሩት አያስተካከልም፣ ሶስተኛም እስከሚያስተካከል ድረስ እኛ ሴቶች ደግሞ መናገራችን አንተውም። ለእሱ ደግሞ አንድ ሁለት ሶስት ሲሆን ጭቅጭቅ ይሆናል። ና ጀመራት፣ ልማዷ ነው፣ አሁን ተናግራ ዝም ትላለች ምናምን የሚለው ነገር ሴት ልጅ ግን ያ ነገር ይበቃል። ምን ብላ ነው የምታስበው? ሴት ልጅ ይሄ ሰው መቼም አይቀየርም፣ መቼም አይለወጥም፣ በቃ ነገርኩስ፣ ነገርኩስ በቃ ምናምን ብላ ነው የምታስበው። በቃ ታቆማለች። ያኔ አንተ እንደ ጨቅጫቃ ስታስባት፣ እሷ ግን አንተ ጋር ያላትን ነገር እየተወች ትመጣለች። ምክንያቱም ትሞክር ትሞክርና፣ በቃ ምንም ስትሆን፣ መፍትሄ ስታጣ፣ ተዋለች። የፈለገ ነገር ብትወድህ ማለት ነው። ምክንያቱም ሲበዛ ማሪ ይበራል የሚባል ነገር አለና ሁሉ ነገር በልክ ሲሆን ነው። በተለይ ደግሞ በመነጋገር በዚህ ዘመን በተለይ ሰው ጎበዝ ነው። አሁን ላይ ወጣቱ በተለይ በመነጋገር ያምናል። ችግር ካለባቸው ቁጭ ብላቸው ይሄ ይሄ ነገር አልተመቸኝም፣ እሷ ማስተካከል ካለባት ይሄ ይሄ አስተካኪ፣ እሺ፣ አንተም እንደዛ ይሄን ይሄ ነገር ይሄ ነገር ቢስተካከል ብለን ስንነግራት ኦኬ፣ ተባብላችሁ ምናምን፣ ግን እሺ ተብሎ ተግባር ዜሮ ከሆነ በጣም ዳንጀረስ ነው። የምር ይሰለቻል፣ ሁሉ ነገር ማለት ነው ና እንግዲህ ሩታ ላደረጋችሁልኝ ነገር በሙሉ አመሰግናለሁ፣ እስከ ዛሬ ለነበረን ቆይታ። ነገር ግን እኔ ዛሬ የመጣሁት እንደምትሉት አብሬ ለመታረቅ ለመኖር ሳይሆን በባለፈው ስርኩ ልብሶች እየጠበቁኝ ስለሆነ አሁን ተጨማሪ ልብስ ስለሚያስፈልገኝ ልብስ ለውስጥ ነው የመጣሁት ብላ እንግዲህ፣ በቆሙበት ቦታ ቻው፣ ደህና ሆኑ ምናም ብላ ትታቸው ሄዳለች ማለት ነው እና አብርሽ ደግሞ ምን ሲላስ ነበረ እሷ ደጋግማ አንተ አትቀየር ምናም እያልሽት ነግረው በቃ እንደዚህ እያልሽ አእምሮዬን እየተጨነቀ ነው፣ የጥፋተኝነት ስሜት በጣም እየተሰማኝ ነው፣ ጥፋቴን አጉልተሽ ሁሌ ጥፋቴን አትንገረኝ እያላስ ነበር። ምክንያቱም አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ እያለችው ነበር ማለት የሄደችበት ምክንያት ማለት ነው። እሱ እሺ ነው በቃ። በነገራችን ላይ ኩን ዝም ብሎ ኩህቱ አይረሳም የምረንም በተለይ እኛ ሴቶች አንረሳም ማለት ያችን ነገር ፊክስ ማድረግ አለብን። እንድንረሳት ከፈለጋችሁ ያችን ነገር ማመን አለባችሁ። ለጥፋታቸው እንጂ ሁሌ ለጥፋታችሁ እንዳይነገራችሁ ከፈለጋችሁ፣ አዎ ይሄ የኔ ስህተት ነበረ፣ አዎ አጥፍቻለሁ፣ ሁለተኛ አላጠፋም ብልሃት ቢሆን ኖሮ በታጣላችሁ ቁጥር ስህተትህን ባልነገረች ነበረ። ይሄው አሁን ሶስት ጊዜ ቪዲዮ ሰራች፣ ሶስት ቪዲዮዋ ላይ ነግረዋለች። በጣም ያንገበገባት ደግሞ ቡታጅራ ከሱ ተደብቆ መሄዱ ከሷ ተደብቆ መሄዱ ከዛ ነጽ ማግኘቱ ብዙ ጊዜ የሚደጋግመው ማለት እንደገና ደግሞ አንተ አሰማኝም አንተ የፈለግከውን ነገር በራስህ ነው የምታደርገው፣ አንተ አታማክረኝም እኔ ራስህ ለህ ራስህ ተግባር ዜሮ ነው ምናምን እያለች ሁሌ የምታነሳው አሁን እሱን ነው። ለምን ጥፋቱን አላመነላትም? ቢያምንላት ኖሮ እየተዘጋው ዶሴ የሆነ ነበረው ማለት ነው። እሱ ግን ይቅርታ ስላላለ ኖርማል ነው ምናም ብሎ ያለ ነው ብሎ ጭራሽ ሷል ያሳምናት ነው ነው የፈለገውና እሱ ነገር ስላልተዋጠላት ያ ነገር ስላልተዘጋ ዛሬ ሲገናኙ የምታነሳ ያችን ነው ና፣ እሱም ደግሞ እሱ ነገር ትንሽ ምቾት አልሰጠው። ምክንያቱም ጥፋቴን እየነገሽ እያጎላሽ እየነገሽኝ ራሴ እንዲወቅ ሳታደርጊኝ በቃ እንደዚህ አትበኝ ምናምን እያለ ሲለምናት ነበረ ማለት ነው ና። ለማንኛውም ይቅርታ ማለት መሸነፍ አይደለም። ይቅርታ ማለት ለምትወድ ሰው ደግሞ ይሄ እሷን ለማስደሰት አይደለም ይቅርታ የምትለው በነገራችን ላይ አይደለም እሷን ኦዲንስ ራሱ ይሄ የሚያውቀው ሀቅ ነው። ያስቀየምክ ነገር አለ ማለት ጥፋተኛ ነህ። በቃ ይሄ ማደረስ አለ ማደረስ ሳይሆን ገልጹ ስንናገር አንተ ጥፋተኛ ነህ። ስለዚህ እሷን ለማስደሰት ብቻ ሳይሆን እውነትም ጥፋተኛ ስለሆንክ ይቅርታ እንዲን እንዲ እንዲን አድርግ ያለው አዎ፣ ልክ አልነበርኩም፣ ከዚህ በኋላ ጥፋቴ አይለመደኝም ብትላት ኖሮ ይሄ ሁሉ ባል ሄደ ነበረ። አሁንም ደግሞ አረፈደም። አሁንም ዛሬም አላመንክም። ጥፋቴን አትንገረኝ፣ እርሹ ነው እንዴት ነው የሚረሳው እንዴ? አንተኮ አልተናገረችውን ባፏ ማለት እኮ እንደውም ጉብዝና ባፏ ነው የምትናገረው አይደለ ቂም እኩል ትይዝብ ይችላለች ማለት አንድ ሰው ባፏችሁ ካልነገራችሁ እንደውም በሆዷ ብትይዝስ የውሸት ፌክ ፍቅር ብታሳይህስ ትችላለች እኮ እና በመናገሯ እንደውም ስትነግረህ ኦኬ ይሄ ነገር ማስቀይሟታል ብለህ ነው ማሰብ ያለብህ እንጂ አፏ ወታ እየተናገረች በቃ እንዳትናገር በቃ አቶ ቀሽ ምናምን ነገር ትላታለ እሺ ድጋሚሽ፣ አታነሳብህም። እንደዚህ ብላ ግን ትክክለኛ ፍቅር ካላሳየችህ፣ የውሸት ታሳየችህ ምን ጥቅም አለ? ስለዚህ እሷን እንደዚህ አትቀሽኝ፣ ዝም በይ ብለህ አፏን ከማስያዝ ይልቅ ለጥፋትህ አምነህ ገብተላ ጥፋተኛ ነኝ፣ አዎ ጥፋተኛ ነኝ፣ በቃ አጥፍቻለሁ ብትላት ያኔ ነገ ገና ያኔ ይቅርታም ታገኝ ነበረ፣ ሰላም ይወርድ ነበረ። ፍቅራቸው እንደዚህ ብትንትና በጣም ነበረው ማለት ነው። እና ስለዚህ ይቅርታ ማለት መሸነፍ አይደለም። በቃ እንደ እንኳን አጥፍተን አይደለም፣ ሳናጠፋ ራሱ አንዳንዴ የምንወዳቸውን ሰዎች ላለማስቀየም ብለን ይቅርታ እንላለን አይደል? እንደ ስለዚህ አንተ ለምንድን እንደ ተራራ የኪሊማንጃሮ ተራራ ያክል ነው የከበድህ ማለት ነው። ለምን እንደ ይቅርታ በላት። በቃ ይሄን ከአንተ አፍ መስማት ትፈልጋለች እንዴ? እሷም እኮ በቃ እንትን ነው። ገብቶሃል። አሁን ራሱ እሺ ይቅርታ አድርጊልኝ ሲላት ምን ዋስትና አለኝ እያለች ነው ማለት ብዙ ጊዜ ሰው ነው እሺ እያለ የሚያበላሸው አሁንም ቻንስ ብሰጠው ድጋሚ ያበላሸዋል እና ይመስለኛል ድጋሚ ቻንስ እንዳትሰጠው እንዳሰጠው እንኳን ያስፈራራት ነገር ምንድነው ያው እሱ ያው ስለሆነ ብዙ ጊዜ ሲጣሉ ሲታረቁ ስለነበረ አሁንም ምን አዲስ ነገር አይኖርም ብላ ስላሰበች እድል ልሰጠው አልቻለችም ዞሮ እንግዲህ ልጇን ወልዳ አብራ እንደምትመጣ ተስፋ እናደርጋለን ያው ያኔ ለልጇም እንደሚታረቅሁ ተስፋ እናደርጋለን። ለማንኛውም ዛሬ በቆምበት ቦታ ነው እንግዲህ ስለነበራት ቆይታ አብራቸው ስላሳለፈቻቸው ጊዜ አመስግና ተለይታቸዋለች ማለት ነው። እንግዲህ ሶሪ ና አብርሽ እንግዲህ ሌላ ምንም አማራጭ የለህ። እንደለመደብህ ጋሽዬን አምጥተህ ጋሽዬን አምጥተህ አስመክረህ ነገሩ እሷ ሳይሆን ምክር እኮ የሚያስፈልጋት አንተ ነህ። ስለዚህ ተመክረህ፣ ጋሽዬን እምቢ ስለማትል ጋሽዬ ቢያሳርቋችሁ ደስ ይላል። ግን በእናንተ ፍቅር እጋሽ እየራስኩ ተንገላት ምን ይሻላል? የምሬ ነው የምልህ። እና ለማንኛውም ግን ግን ሩታን ደጋግመህ ይቅርታ በል አብረሽኝ ይግግም ሳይሆን በቃ ይቅርታ ብለህ መጀመሪያ ይቅርታ በል። ለማንኛውም ከዛ ይቅርታ አድርጌ ለታ ተጻጽቻለሁ ሁለተኛ አይደገመኝም ካልካት ይቅርታ እንደምታደርግለት የታወቀ ነው። ስለዚህ ይቅርታ በል ላለው ለማንኛውም ስለነበረ ቆይታ